በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው ምጽዋትና ጥቅሙ ምን ይመስላል የሚለውን ባጭሩ እናያለን። ምጽዋት መስጠት ታምር ከመስራት ይበልጣል። በክርስቶስ ስም ሞት ከማስነሳት ይልቅ በክርስቶስ ስም የተራበ ማብላት ይበልጣል። ታምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ። ምጽዋትን ስትሰጥ ግን አንተ ለፈጣሪ እያበደርህ ነው ብሎ ቅዱስ ዮሐንስ አፈወርቅ ይነግረናል። ምጽዋት በምናደርግበት ጊዜ በፍጹም ቸርነት መደረግ እንዳለበት ካልተረዳንና የሚለምነውን ሰው የፊት ገጽታ ወይም ማንነቱን እያየን ይሄ ችግሮት ሊሆን ይችላል፣ ይሄ ግን ጠቦ ሊሆን ይችላል እያል የምንከፋፈል ከሆነ ከተወደደ ልጇ ጋር ወደ ግብጽ የተሰደደችውን እንግል ማርያም ብናገኛትም በስደቷ ወቅት በክፋት እንደጨከኑባት ሰዎች የእድሜዋን ልጅነት የገጽታዋን ውበት አይተን መጨከናችን አይቀርም ነበር። ስለ ድንግል ማርያም በስደቷ ወቅት በደረሰባት ረሃብና ጥም ልመና መውጣቷን ኦርቶዶክሳውያን ሊቃውንት በብዙ ተመስጦ አስተውለው አመስጥረው ጽፈውታል። ድንግል ማርያም ለልመና መውጣቷን አይተውም በውጫዊ ገጽታዋ የጨከኑባት እንደነበሩ ሁሉ እኛም ክርስቲያኖች ኦርቶዶክሳዊያን ልመና መውጣቷን ስናስብ መደነቃችን አይቀርም። በ1918 ዓ.ም ብላቴን ጌታ ኅሩይ ወልደ ስላሴ ባሳተሙት መጽሐፈ ቅኔ ላይ የተመዘገበው ጥንታዊ ቅኔም ይህንን ትዝብት ይነግረናል። ማርያም ዘይት ፈር ሐሜተ ፍርፋራተ ህብስ ሰዓለት በፍና እንዘት ጸውር ህብስተ ይላል። ሐሜትን የማትፈራው ማርያም እንጀራን ተሸክማ በመንገድ ላይ የእንጀራን ፍርፋሪ ለመነች ማለት ነው። በእውነትም ድንግል ማርያም ሰው ምን ይለኛል ሳትል በመንገድ እንጀራን የለመነችው በቅፏ እንጀራ ይዛ ነበር። የያዘችውን እንጀራም ደግሞ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ከቶ አይጠማም ያለው የዘላለም ህይወት ምግብ መድኃኒተ ዓለም ነበር። የህይወትን ውሃ አቅፋ የተጠማችውን የሰራዊት አምላክን ታቅፋ ከሄሮድ ሰራዊት የሸሸችውን ድንግል ማርያምን በመደነቅ እናስባለን። በፍጹም ቸርነት ለተቸገረ መመጽወት ከቻልን ሳናውቀው ለአምላክና ለቅድስት ድንግል ማርያምና ለልጇ ለመድኃኔዓለም በጎ የማድረግ እድል እናገኛለን። ነገር ግን ስለሚለምነን ሰው ማንነት ስንመረምር ከተገኘን ይህንን እድል እናጣለን። ማንንም በፍጹም ቸርነት ብንረዳ፣ ማንንም በፍጹም ቸርነት በቤታችን ብንቀበል፣ ሳናውቀው እንደ አብርሃም በቤታችን ፈጣሪን የማስተናገድ እድል ይኖረናል። እንደ አባ ብሶይ የጌታ ነገር የማጠብ የሚገኝ ፋንታ ይኖረናል። እንደ ብዙዎች የእግዚአብሔርን መላእክት እንግዳ አድርጎ ለመቀበል እንበቃለን። ድንግል ማርያም ጌታችንን በወለደችበት ሌሊት የሆነውን እናስታውስ። ጌታን በወለደች ጊዜ በእንግዶች መቀበያ ስፍራ አስጠጉ ያለቻቸው ሰዎች ቦታ የለንም ብለው መልሰዋት ነበር። እነርሱ ቦታ የለንም ያሉት ለአንዲት ብላቴና የ16 ዓመት ወጣት ብቻ ምስሏቸው ነበር። ነገር ግን ሳያውቁት ለእርሷ ቦታ የለንም በማለታቸው ለፈጣሪ ቦታ የለንም አሉ። ለእርሷ ቦታ የሌለው ሰው መቼም ለጌታ ቦታ ሊኖረው አይችልም። ታላቅ ክብር አመለጣቸው። እርሷን ተቀብሏት ቢሆን ጌታ በቤታቸው በተወለደ ነበር። መላእክት በቤታቸው በዘመሩ ነበር። እረኞች ስግደትን፣ ሰብአ ሰገል መባን በቤታቸው ባቀረቡ ነበር። ዛሬ ድረስ በዓለም ያለን ከኦርቶዶክሳውያን ክርስቲያኖች ቤታቸው ድረስ እየሄድን እንሳለምና እና እግሮች በቆሙበት ስፍራ እንሰግድ ነበር። ለእርሷ ቦታ የለኝም ማለት የሚያሳጣው ነገር ብዙ ነው፣ እጅግ ጥፋቱም ከባድ ነው። አባ ጊዮርጊስ ዘጋስጫ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን መወለዱን እንዲህ ብሎ ያደንቃል። አምላክ ከንጉስ ሄሮድ ሴት ልጅ ቢወለድ ኖሮ አልጋ ወራሽ በሆነና ባልተሰደደ ነበር። እርሱ ግን የድሆች ልጅ የሆነችውን ድንግል ማርያምን መረጠ ብሎ ይነግራል። ስለ ምጽዋት ምንነትና ጥቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመና ስታስተምር ስትሰብክ ኖራለች። አሁንም ስጡ ይሰጣችኋል፣ አንኳኩ ይከፈትላችኋል እያለች ትሰብካለች፣ ታስተምራለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኅነት ቤዛዊተ ኵሉ ዓለም ክብር ምስጋና ይገባት። አሜን።